አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ሰላም ቴና ይስጥለኝ። ውድ ሀገሬ ልጆች እንዴት ናችሁ? ሰላም ነው ወይ? እኔ አለሁ አልሐምዱልላህ፣ ሰላም ነኝ። ብያላችሁበት ሰላማችሁ ብዝት ይበል። ከኔ ጋር ሁሉም ሰላም ፒስ ነው ማለት ነው። ጋይዝ እንዴት ናችሁ? ደህና ናችሁ ሆይ? እንዴት አመሻችሁ? ሰላም ነው ወይ? በቃን በለቀኩት ፊቱ እንግዲህ እኔ እስካሁን አላየሁም። ኮሜንት እንግዲህ ዝሮ ኮሜንት እስከማይና ለሰው እስከምሰጠው ድረስ አንዳንድ ነገሮች ብፖስቶት ችግር አለው ብዬ ማላስብ ባለይ ጊዜ ማለት ነው ምንም ችግር የለውም ከኔ ጋር። ለዛ ነው የመጣውት የመጣሁት ማለት ነው ቪዲ መስራት። እናም ደግሞ ቪዲ ልሰራ ያነሳሳኝ ነገር ምንድን ነው? አንድ የምወዳቸው የቲክቶክ ሰዎች አሉና እነሱን በማስመልከት ነው ማለት ነው። ያው እንግዲህ የቲክቶክ ባልና ሚስቶች እየበዙና ማለት እየመጡ ነው ያሉት፣ በጣም እየበዙ ነው የሄዱት። እንግዲህ አላህ የሀላል ባልና ሚስት ያርጋችሁ፣ ከቲክቶክ ባልና ሚስት አውጥቶ ወደ ባልና ሚስት ወደ ሀላል ባልና ሚስት ያርጋችሁ እያልኩኝ ማለት ነው። እኛንም ደግሞ ከመዲያም ኩሽና እመቤት ከመሆን አውጥቶ ወደ ራሳችን እመቤት ያደርገን እያልኩኝ ዱዐ እያደረግኩ እና ጸሎት እያደረግኩኝ እየመጣሁ ነው ማለት ነው። ለዛ ለዛ ነው ቪዲዮ የመጣሁት እንጂ ወደፊት እቀጥልበታለሁ ብዬ አይደለም ቻናሉን እውነት ለመናገር ማለት ነው። አንዳንዶቻችሁ ያው ውሸት ሊመስላችሁ ይችላል። እንግዲህ የእናንተ ሀሳብ ነው። እውነት ለመናገር ሀባይ የፈለገ ሰው እሸጥለታለሁ። ግን የተወሰነ አለ አይደል? የልፋት እዛው ጥፍያዋለሁኝ። ርዕሱን እንትን ብያላችኋለሁ ማለት ነው። ያኔ ስራ ያለው ሰው ስራውን እየሰራ መስራት ይችላል። ምክንያቱም ቻናሉ የተስተካከለ ነው። በቃ መስራት ነው። በቃ ከአሁን በኋላ ፊዱ እየሰሩ ጥሩ ጥሩ ፊዱ ነው የሚፈልገው። ብቻ እንዲዝ ጥሩ ስራ ወይም ደግሞ ጥሩ ማለት ጥሩ አመለካከት ያኔ አላቅም። ብቻ ሰው የሚያነሳው ፊዱ መልቀቅ ነው እንጂ ሌላ ምንም ችግር የለበትም ማለት ነው። ቻናሉ የምታውቁት ነው። በተለይ የመዳም ቅመሞች አብዛኞቻችሁ አላችሁ የምታውቁት። ስለዚህ ችግር የለበትም እና ወዲህ ቲክቶከሮች ስንሄድ ማለት ነው። ዛሬ ደግሞ አዲስ ቪዲዮ ይዞ መጥተዋል ማለት ነው። ያው ቀለል ያለ ጦስ ይመስላል ይዞት የመጡት ቀለል ያለ ጦስ ፕራንክም ይመስላል። ጦስ እንዲህ እንጂ አሁንማ አቋቋንባችኋል ወይ? ድንግታዬ እስከዛሬ ነበር እንጂ ማለት ነው። የቲክቶክ ባልና ሚስት እኳ አትታመኑም እናቴ ሆ የምሰሩት ለፊዱ ነው። እውነትም ይሁን ውሸትም ይሁን ይሄ ሀቅ እኮ ነው። በነገራችን ላይ እኔ እንዴ ከበርኳቸው ነገር ቢኖሬ ማለት ነው። የኔ ሴትዮ ድምፄን ሰምታ ደወለች። ቆይ ተመልሼ እመጣለሁ። እሺ ጋይዝ ሸቃሊት ተመልሳ መጣች ማለት ነው እንዴት ናችሁ ሰላም ነው ወይ እኔ ፎቅና ምድር ነው የምሰራው ያው ታታይ ስመጣ ይደክመኛል ታታይ ስመጣ ሳይሆን የሚደክመኝ ማለት ነው መጥቼ መጥቼ ቁጭ ስለሚደክመኝ እንዴ እንዴት ነው ከተቀመጡ በኋላ ድካም አለ እንዴ ጋይዝ ለማናቸውም ማለት ነው ምን ላይ ነበር ያቆም ነው የእኛ ትናንትና ምን ተናግሬያለሁ ማለት ነው ትናንትና ነው አለፈው ሄዶ እንደኛ ያሉ ጀማሪ ቶበሮችን በእነሱ ፎቶ ምናምን ተቀናብሮ የተሰራውን ካዩ ማለት ነው ሸር ያደርጋሉ እንደገና ደግሞ የቻናላችንን ስሜ እንትንና ይቀርጹና ፖስት ወይም ደግሞ ስቶሪ ያደርጋሉ ብዬ ነበርና ያ ደግሞ ለእኛ ምንድነው ዋነኛ ማበረታቻ ነው የምር አሪፍ ነው ብዬ አስባለሁ እኔ እንግዲህ እስካሁን ያየሁት የእኛን ትኩረት ሰጥቶ ምናምን እንደገና ማ ነው ቲክቶክ ላይም እንደዚሁ ሪፖስት ያደርጋሉ ምናምን ነገር እንዴት ነው እነዚህማ አሪፍ ናቸው ጎበዞች ናቸው ብዬ አልኩኝ ማለት ነው። ነገር ግን ዛሬ ደግሞ ግን እኔ በጣም ነው ያሳቀኝ። ለምንድን ነው እንዴ? ቪዲዮ ደግሞ ጠራ አድርገው ነው የሰሩት። ዛሬ 1 ደቂቃ ማድሪ እንደ እኛ 14 ደቂቃ ምናምን ነው የሰሩት። በጣም ነው ያሳቀኝ። መጨረሻ ላይ ማለት ነው እሷ ተነስታ ሄደች፣ ካሜራውን እንደገና እንትን ብላ አስተካክላም ሆነ አላውቅም፣ ብቻ ተመልሳ መጣች። እንደገና ሆነ ና እንሂድ ዝናብ እየመጣ ስለሆነ ምናምን ብሎ ብላ ስትሄድ ማለት ነው። አያችሁ፣ እዚህ ላይ ነው ትኩረት ያደረግኩት ማለት ነው። ከዛ ሁሉ አልፎ ያላየሁትን መጨረሻ ላይ ነው ትኩረት የሰጠኋቸው። ከዛ እንዲ ደሞ ላለቅስ ነው እንዴ ብሎ ወደ ሳቁ መጣ። ስለዚህ ፕራንክም ነው ያው ፕራንክ ለማድረግ አስባ ይመስለኛል። ፕራንኩ ያው የተሳካላትም መሰለኝ አንድ ሶስተኛ ተሳክቶላት ል ብዬ አስባለሁ። ስለዚህ ፕራንክ ነው ነገሩ። በውስጥ መስመር የተሳካ ነው የሚመስለው። በቃ በቃ ደስተኞች ናቸው። ዋው ባልና ሚስት ሊሆኑ ነው። ማሻላ አሪፍ ነው። እናቴ ሆይ ሰርታችሁ እን ሴትዮ መተ በሰላም ነው። ሆይ ስራ አለብኝ እናቴ ሆይ ጉድ ግን እኮ ጋይዝ መጨረሻ ላይ ኔ እንደዚህ ስትለው እንደማይሆን ነው ምናምን ብሎኛል። ፋዘር ስትለው ድንግጥ እኮ ነው ያለው። ማለት የሆነ ከልጁ ጋር ብሎ አይ እዚህ ካለው ጋር ምናምን ስትለው እንዳለ ነው የደነገጠው። የምር በጣም ተስፋ አድርጎ ነበር መሰለኝ። አንዴ አይ ቲንክ ቀላል ተስፋ ያደርጋል። እንደ እስከዛሬ ስንት ወራቸው ሆነ መሰላችሁ? በዚህ ጉዳይ ላይ ካሉ ማለት ነው ምናልባት እንግዲህ የሁሉም ሁሉም ነገር ሜዳ ላይ አይወራም። ስለዚህ መጽዋት ከፍሏል ማለት ነው። እንግዲህ ጥሩ ህይወት እኮ ያው መጽዋት ያስከፍላል፣ ትዕግስት ማን ነው ትዕግስት ያስጨርሳል። እንዲሁም ደግሞ በጣም ብዙ ነገር ያደርጋለን። እኔ እሆናለሁ አደርጋለሁ ሲባል አለማድረግ ሊኖር ይችላል። እና ያው እስካሁን እሷም እሱም የተነጋገሩበት ነገር ስለሆነ በጣም ዘግየት ስላለ ማለት ነው ፕራንክ ላደርገው መጨረሻ ላይ ብለው ነው እንጂ ማለት እርግጠኛ ሆነው ነው የመጡት እሱም እርግጠኛ ሆኖ ነበረ የመጣው ዛሬ እንደገና ደግሞ እሷም በእርግጠኝነት ወዲህም አውርተን የመጣ ነው ብላ መጨረሻ ላይ ያስደነገጠችው ይሄ የፕራንክ ጦስ መቼም ከባድ ነው ለማናቸውም ያው ፕራንክ ነው ፕራንክ ነው የሚሆነው፣ ማለት ነው። እንግዲህ ሰሞኑን በጣም ቆይተው ከትናንትና ነው ወዲያ፣ ባለፉት ሶስት አራት ቀናቶች መሰል ቪዲዮ ሰርተዋል። እንደገና በሶስተኛው ቀን ምናምን ነው ይሄን ነገር መልሰው ያመጡት። ስለዚህ ነገሩ እንድትስተካከለ ነው እንትን የሚለው ያው ብቻ እንግዲህ የፕራንክ ጦሳቸው እዛ መካከል ስለማይቀር ንግድ እኮ ነው፣ እንደምን ያርጉ። ለማናቸውም ያው በሁለት አይነት መንገድ የያዙት። ሁለተኛው ነገር ደግሞ ሀይሜና ብሩኬ ዛሬ ተገናኝተው ነበረ፣ ግን ፕራንኩ ስለበዛበት ጥሏት ሄድ ማለት ነው። ሶስት ቀን ሙሉ ሳይገናኙ ቀርተው ዛሬ በገዛ እጇ በገዛጇ አንገሸገሽው ይሄ ፕራንክ የሚባል ነገር ተነስቶ ጥሯት ሄዴ ማለት ነው። ዴክ ካረገሽ ነው ያልኩት ነው። የምር አይበዛ እኔ አይሰለቻቸውም እንዲነታ። ይሄ ጊዜ ፕራንክ አውቃለሁ፣ ንግድ ነው፣ ዶላር ነው፣ ብር ነው አውቃለሁ። ግን አረንድ በጣም የሚያስጠላው በፕራንኩ እንትን ለቀስ መልካም ነገር ትንሽ የሆነ ቦታ ሄደው የምር የሆነ ታመሙ ሰዎች የሚታከሙ ሰዎች ዘንድ ሐኪም ቤት ሊሆን ይችላል። መቼም መሄድ ይወዳሉ። አሁንም እንግዲህ መኪና ተገዝቷል። ለምን ሄደው እዛ ሰፕራይዝ አያደርጉትም ማህበረሰቡን፣ ህዝቡን? የምር እንደዛ ይሻል ነበር። እና ያው ብቻ ትንሽ ደበር የሚያደርግ ነገር አስደብረዋለች። እንግዲህ ያው ለማናቸውም ኸይር